የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ ከፋኖ ኃይሎች ጋር የቡድን መሳሪያዎችን ጭምር የማረኩበትን ውጊያ አካሄድኩ ሲል የመከላከያ ሰራዊቱ ገልጿል። የብልጽግና አመራሩ የክልሉ ወጣቶችን አስነዋሪ በሆነ ቃል ፈርጀው የተረገሙ የሆኑ ሲሉም ተደምጧል። የፋኖ ኃይሎች በበኩላቸው በወልቃይት ቀጠና ጭምር ጥቃት አደረሰን ሲሉ አሳውቋል። እነዚህን መረጃዎች እንመለከታለን። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወርቅ ሊሸለሙ ነው። ሽልማቱ የሚሰጣቸው ደግሞ በመጪው ሰኞ መሆኑ ተነግሯል። ተጨማሪውን ይዘናል። በየሰበቡና በተደጋጋሚ በቴሌቪዥንና በሬዲዮ የሚከሰቱት ጠቅላይ ሚኒስትር አብይ አህመድ አድማጭ አጥተናል አሉ። የፕሮፓጋንዳ ልሳኖቻቸውን ተቀባይነት ማጣት ባመኑበት መድረክ ላይ የተገኙ የፕሮፓጋንዳ ሰራተኞች ደግሞ እርሳቸውን ሲያወድሱ ተደምጧል። እናንተም ታደምጡታላችሁ። በበርካታ የሀገሪቱ አካባቢዎች በነዳጅ እጥረት ሳቢያ እንቅስቃሴዎች ተስተጓጉሏል ተባለም። የመንግስት ባለስልጣናት ደግሞ ማደያዎች ላይ እርምጃ እየወሰድን ነው ይላሉ። ሌላኛው መረጃችን ነው። ፍርድ ቤቱ ትራምፕ ስደተኞችን ወደ ሶስተኛ ሀገር እንዲያባረሩ ፈቃድ ሰጠም። የታችኛው ፍርድ ቤት የወሰነውን ውሳኔ ጠቅላይ ፍርድ ቤቱ ስድስት ለሶስት በሆነ ድምፅ ሽሮታል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ከፋኖ ኃይሎች ጋር የቡድን መሳሪያዎችን ጭምር የማረኩበት ውጊያ አካሄድኩ ሲል የመከላከያ ሰራዊቱ ገልጿል። የብልጽግና አመራሩ የክልሉ ወጣቶችን አስነዋሪ በሆነ ቃል ፈርጀው የተረገሙ ይሆኑ ሲሉ ተደምጧል። የፋኖ ኃይሎች በበኩላቸው በወልቃይት ቀጠና ጭምር ጥቃት አደረሰን ሲሉ አሳውቋል። በአማራ ክልል በቀጠለው የእርስ በርስ ጦርነት በዋናነት እየተሳተፉ ከሚገኙ የመከላከያ ሰራዊቱ እዞች መካከል የምስራቅ እዛ አንዱ ነው። ከዚህ እዛ አመራሮች መካከል አንዱ የሆኑት ብርጋዴር ጀነራል አዲሱ ሱ መሐመድ በጎጃም ቀጠና በተደረገ ውጊያ በርካቶች እንደመሰሰን ስለ ማለታቸው መከላከያው ገልጿል። በማሳያነት ሲሉና በሰሜን ሜጫ ጨንታና አካባቢው እሳቸው በታሪካዊ ጠላቶቻችን ተደግፎ የመጣብን ጽንፈኛ ሲሉ የገለጿቸው የክልሉ ወጣቶች ጋር ውጊያ ተደርጎም በርካታ የቡድንና የነፍስ ወከፍ መሳሪያዎችን አገኘን፣ ተሽከርካሪዎችና ተቀጣጣይ ፈንጂን ማረክን፣ የብርጌድ የሻለቃና የሻምበል የፋኖ አመራሮችን ጭምር ገደልን እያሉም ይቀጥላሉ ይህን መ መከላከያ ጠንካራ ውጊያ አደረኩ ያለበትን አካባቢ በተመለከተም ከፋኖ ኃይሎች በኩል የተባለ ነገር ባይኖርም እንዲህ ያለው መረጃ በሰራዊቱ በኩል የሚሰራጨው ግን የብልጽግናው ሹማምንት በክልሉ የሚዋጋን ኃይል የለም በሚሉበት ወቅት ነው። በክልሉ ውስጥ ፍላጎቱን የሚያስፈጽም ከታጠቁ ኃይሎች ጋር ፊት ለፊት የሚመክት ወይም የሚያጠቃ ከተማዎችን ተቀጣጥሮ ላስተዳድር የሚል ኃይል የለም ማለት እንችላለን። አሁን ይህን ጉዳይ እንመራለን የሚሉ አካላት እንኳ በክልል ውስጥ አይደለም ያሉት። ተሻግረው ደንበር ተሻግረው ወደ ጎረቤት ሀገራት ሁሉ ብቅ ጥልቅ የሚሉበት የብልጽግናዎች ሹማምንትና ከፍተኛ የሀገሪቱ የጦር አዛዥ ዋሻ ውስጥ የተደበቀም ድንበር የተሻገረም ጽንፈኛ ኃይል ነው በሚሉበት በዚህ ወቅት በአውደ ውጊያዎቹ ላይ ያሉት ወታደራዊ አዛዦች ደግሞ የሻምበልና የብርጌድ የፋኖ አመራሮች ጋር ስለተደረገ ጠንካራ ውጊያ ነው ማብራሪያ የሚያቀርቡት። የዚህ ክልል ቀውስ ያበቃ ዘንድ ሁነኛ መፍትሄው ፖለቲካዊ ቢሆንም አሁንም የሰራዊት ስምሪት ጥቃት ነው ያለው። ከነዚህ ጥቃቶች ውስጥ በሰሜን ጎንደር ዞን ገደብ እያ አቅራቢያ በጉዞ ላይ በነበሩ የመንግስት ወታደሮች ላይ በሰሜን ጎሎ አራዶማ አካባቢ የደረሱ ጥቃቶች ይጠቀሳሉ። የፋኖ ኃይሎች ጥቃት ፈጸምን ካሉባቸው አካባቢዎች መካከል የወልቃየት ቀጠናም ይገኝበታል። በአካባቢው ጎቤና እምባጋ ላይ በተባሉ ልዩ ስፍራዎች ላይ ጠንካራ ውጊያ ያደረግን ያሉት የፋኖ ኃይሎች የደረሰው ሰብአዊ ጉዳትን በደርዘን የሚቆጠር እንደሆነ ነው ያሳወቁት። የብልጽግናው የክልሎች ሹማምንት ጽንፈኞችን ማውገዝ የሚሏቸው ስብሰባዎችንና ሰልፎችን እንደቀጠሉም ናቸው። እነዚህ ከፍተኛ አመራሮች አንዳንዶቹ ወደ ሕወሓት አልተኩሳሉን፣ ሌሎቹ አማራ ስለተፈናቀለ ወይም ወደ አዲስ አበባ እንዳይገባ ስለተከለከለ አይደለም የሚታገሉት። ቀሪዎቹ ደግሞ ህዝቡ ሆ ብሎ ወጥቶ ይቅጠምልን፣ እንደ ክርስቶስ ይሰቀልልን ሲሉ ተደምጧል። ከሰሞኑ በሰሜን ሸዋ ዞን አንድ መድረክ ላይ የታደሙ የዞኑ አስተዳዳሪ ደግሞ የክልሉ ወጣቶችን በአስነዋሪ ቃላት ሲገልጹ፣ እንደዚሁም ሲረግሙ ነው የተደመጡት። ወገብ ከነመሰብርልህ በዝህ በማደራጀው ሚኒሻ ይኸው ተመልከት። ቢጫ የለበሰውን አከርካሪህን ነው መጎምድልህ ማለት ነው። እና ምንም ገጥመናል ገጥመናል። በቃ አሁን ራቁት ከነ ማስቀር ገና ሰልፍ አስወጣብሃለሁ። በቃ ይሄ አውዳሚ ቡድን አማራን አይወክልም። ጸረ አማራ ነው፣ አማራን ያዋረደ ነው፣ ከደረገ የሚያጣላ ነው፣ ከኦሮሞ ጋር አብረን እንዳንኖር የሚያረግ ቆሻሻ ነው። ስለ ከዛሬ ጀምሮ ይሄ አውዳሚ ቡድን ሬማ ላይ የተረገመ ይሁን። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወርቅ ሊሸለሙ ነው። ሽልማቱ የሚሰጣቸው ደግሞ በመጪው ሰኞ መሆኑ ታውቋል። ይህንን የሚያከናውነው ኮሚቴ ሊሰጥ የነበረው ሽልማት ካባ የነበረ ቢሆንም ለከንቲባ ያንሳል በሚል ወደ ወርቅ መቀየሩ ተሰምቷል። የብልጽግናው መንግስት በአዲስ አበባ አከናወንኩት የሚለውን የኮሪደር ልማት ተከትሎም በማፍረስና በማፈናቀል ተጎጂ ከሆኑ ተቋማት መካከል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አንዷ ስለመሆኗ ጉዳዩን በቅርበት የሚያውቁ ሰዎች ሲናገሩ ይሰማሉ። ታሪካዊ ምክንያት ያላቸው የቤተ ክርስቲያኗም ንብረት የሆኑ ህንፃዎች እንዲፈርሱ በተደረገበት በዚህ ዘመቻ ላይ ድርጊቱ ተገቢ አይደለም የሚል ጥያቄ ያላቸውን ሰዎች ማንም ያቦካውን ጭቃ ቅርስ ነው ብለን አንይዘውም ብለው ጠቅላይ ሚኒስትሩ ማጣጣላቸውም የሚዘነጋ አይሆንም። በአራት ኪሎ በአምስት ኪሎና በፒያሳ አካባቢዎች የተፈጸሙ የማፍረስ ተግባራት የቤተ ይዞታዎች ክፉኛ ጎድተዋል ተብሎ ቢገለጽም ከንቲባ አዳነች አቤቤ አንድን ህንፃ በምስክርነት ሰርተው አቅርበዋልና የወርቅ ሽልማት ተዘጋጅቶላቸዋል ተብሏል። ከፈረሱ የቤተ ክርስቲያኗ ንብረቶች መካከል በተለምዶ ማሐሙድ ሙዚቃ ቤት በመባል የሚታወቀውና ቤተ ክርስቲያኗ ገነጸረ ሀሚን ሊክ የምትጠራው ህንፃ አንዱ ነው። ይህንን ህንፃ ያፈረሰው ብልጽግና ምትክ ህንፃ ሰርቶ አቀርባለሁ ብሎ በከፊ ለራሱ ንብረት የሆነ ቀሪውን ደግሞ ለቤተ ክርስቲያኗ የሚሆንን ህንፃ መስራቱም ታውቋል። በዛው በፒያሳ አካባቢ ከቀድሞ የማሐሙድ ሙዚቃ ቤት ጀርባ የተሰራው ይኸው ህንፃ የታችኛው ወለል የመንግስት ንብረት ሆኖ መኪና ማቆሚያ እንዲሆን ተደርጎ የተሰራ ስለመሆኑም ምንጮች ይገልጻሉ። በተሰራው ልዋጭ ህንፃ ስር ያለው የራሱ የመንግስት ንብረት እንዲሆን ተደርጎ የተገነባውን የብልጽግናውን መንግስት ወክለው በመጪው ርቃቱ ላይ የሚገኙት ከንቲባ አዳነች አቤቤ ስለመሆናቸውም ታውቋል። በዚህ ስነስርዓት ላይም ለከንቲባ ምን ይሸለሙ የሚለው አስመራቂ ኮሚቴው ሲነጋገር ከርሞ መጀመሪያ ካባ እንዲሆን የወሰነ ቢሆንም በመጨረሻ ግን ካባው ያንሳቸዋል በሚል ወደ ወርቅ ሀብል እንዲያድግ ተደርጓል ሲሉ ምንጮቻችን ነግረውናል። ይህ ዘገባ ከተሰራ በኋላ እንዲቀየር ካልተደረገ በቀርም እስከ ባለፈው ሰኞ ድረስ የተወሰነው ሽልማት ወርቅ መሆኑን አውቃለሁ የሚሉ አንድ ለጉዳዩ ቅርበት ያላቸው ምንጭ ቤተ ክርስቲያኒቱ የድግስ ኮሚቴ አቋቁማም የመጽሔት ዝግጅትና መሰል ተግባራትን የሚያከናውን እንቅስቃሴ ውስጥ ናች ብለዋል። ፓትሪያሪኩም በሰኔ 23 በሚካሄደው ምርቃት ላይ እንደሚገኙ ይጠበቃል። በተደጋጋሚ በየሰበቡ በቴሌቪዥንና በሬዲዮ እየተከሰቱ ያሉት ጠቅላይ ሚኒስትር አብይ አህመድ አድማጭ አጣናሉ። የፕሮፓጋንዳ ልሳኖቻቸውን ተቀባይነት ማጣት ባመኑበት መድረክ ላይ የተገኙት የፕሮፓጋንዳ ሰራተኞች ደግሞ እርሳቸውን ሲያወድሱ ተደምጧል። ባለሀብቱም ሆነ የሕክምና ባለሙያውን ጠርተው ሲሰድቡ የነበሩትና የሀገሪቱን ሕዝብ እውቀትም እውነትም የሌለው የማያመሰግን እያሉ ሲዘልፉ፣ በተቃራኒው ደግሞ በተሰብሳቢው እየተወደሱ ሲጨበጨብላቸው የሚታዩት ጠቅላይ ሚኒስትር አብይ አህመድ ከፕሮፓጋንዳ ተቋሞቻቸው በተገኙ ሰዎች ሲወደሱ እርሳቸውም ሲዘልፏቸው አምሽተዋል። ዶክተሮችን ስለ ቫይረስና ባክቴሪያ ሲያስተምሩ የተደመጡት ጠቅላይ ሚኒስትሩ ጋዜጠኞችን ደግሞ ስለ ዜና አጻጻፍ፣ ሚዲያ ምንነትና የዜና ርዕስ አቅጣጫ መረጣ ሲያስተምሩ ነው የተሰሙት። በዛድግ አብርሃ መስሪያ ቤት ግቢ ውስጥ እንዲቀመጡና ብልጽግና ሰረኋቸው የሚላቸውን የአዲስ አበባ ብልጭልጭ ፕሮጀክቶችን እንዲጎበኙ ሲደረጉ ከርመው በመንግስት ኮሚኒኬሽን ሚኒስቴር አማካኝነት በተለያየ መደብ ተደራጅተው ጥያቄ እንዲያዘጋጁና ልክ ፓርላማ ላይ እንደሚያደርጉት ጥያቄውን አስቀድመው ያገኙት ጠቅላይ ሚኒስትሩም የራሳቸው ሹሞች ባወጡት ጥያቄ እየተበሳጩ ያወደሷቸውን ሰዎችን መልሰው እየዘለፉ ተደምጧል። እነዚህን ተሰብሳቢዎቻቸውን እርሳቸው በ10 ቢሊዮን ዶላር የሚሰሩት ቤተ መንግስት የማይገባቸው መሆኑን አንስተው ቀጣዩ ትውልድ የሚያወድሳቸው እንደሆነ ከነገሯቸው በኋላ አተዋሹ ብለዋል። የጫካ ሀሳቤ የእናንተ ልጆች የእናንተ ልጅ ልጆች የሚያወድሱት ስራውን ጥያቄ የለውም። እናንተ ባይገባቸውም ችግር የለውም። ፈጣሪ ረድቶን ቀይ ባህር ገብተናል፣ ወደብም አግኝተናል፣ እንኳን ደስ አላችሁ፣ ነዳጅ አውጥተናል፣ እንኳን ደስ አላችሁ፣ ወዘት የሚሉ በርካታ ንግግሮች የሚታወሱት ለዛውም በመንግስት ሚዲያ ቀርበው አያሌ የሐሰተኛ መረጃዎችን በመናገርም የሚታወቁት ጠቅላይ ሚኒስትሩም ውሸትን የሚጸየፉ መስለው በተገኙበት በዚህ መድረክ ላይ የራሳቸው የፕሮፓጋንዳ ሰራተኞችንም ውሸታምነታቸውን ሲያነሱ ተደምጧል። አታዋሹ አትቅጠፉ ሲሉ ገልጸዋቸዋል። መዋሸትንና እውነት መግለጥን መለየት ያስፈልጋል። ለአንዳንዶች እንጀራቸው ነው፣ ለእናንተ ግን ምን ከብሔራዊ ጥቅም በተጻረረው ሁኔታ አትሄዱ የሚሉት ጠቅላይ ሚኒስትር አብይ ለአሜሪካ ሞታለው አሜሪካ ከአሜሪካውያን በላይ ወዳታለው በማለት ለዘኒ ወርከር መጽሔት የተናገሩ የእርሳቸውን ሀገርና ሕዝብ ከጎረቤት ሀገር ጋር ሆነው ጦርነት የከፈቱ ስለመሆናቸው ግን የሚታወቅ ነው። እርሳቸውም ይህንን የብሔራዊ ጥቅምና ሀገራዊ አንድነትን የጎዳ ተግባር ከመፈጸማቸው በፊት የውጭ ሀገር ሰራዊትን ጋብዞ የራስ ሀገርን መውጋት የሀገር ክደት ነው ሲሉ በፋና መናገራቸውም አይዘነጋም። ውሸታሞች ያሏቸውና የእርሳቸው ስራ የማይገባቸው አድርገ አድርገው የሚዘርፏቸው የፕሮፓጋንዳ ሰራተኞቻቸው የሚዲያ ነጻነትን የሰጧቸው ሀገርን የገነቡ ወዘተ በሚሉ ገለጻዎች ጠቅላይ ሚኒስትሩን ከማወደስ አልፈው ከአገዛዙ አምልጠው በውጭ ሀገር የሚሰሩ ጋዜጠኞችን ለምን አታስሯቸውም፣ ለምን ማህበራዊ ሚዲያውን አትቆጣጠሩትም እያሉ ሲመክሯቸውም ተሰምቷል። እንደነዚህ አይነት ሰዎችን ከሌሎች ሀገሮች ከሚቀመጡባቸው ሀገራት ጋር ተሆኖ ሀገራችን ላይ የሚያሳድሩትን አሉታዊ ተጽዕኖ፣ አፍራሽ ስራዎች ለምን መቋቋም አልተቻለም የሚል ጥያቄ አለኝ። ጋዜጠኞችን በማሰር በመግደል እና ለስደት በመዳረግ ስማቸው በየዓመቱ በሚወጡ የአፈና ሪፖርቶች ላይ የሚጠቀሱት የብልጽግናው ፕሬዚደንት ነጻነትን የሰጡ ከማለት አልፈው ጭቆና ይፋፋምብን የሚልዘት ያለው አስተያየት ሲሰጡ የተደመጡት የፕሮፓጋንዳ ሰራተኞቻቸው ምላሽ የሰጧቸው ጠቅላይ ሚኒስትሩ ከሚዲያዎች በተጨማሪ ተከታዮቻቸው በሚሰጧቸው አስተያየቶችና ኮሜንቶች ላይ ማተኩሯል። የራሳቸው የሚዲያ ሰራዊት አንድ አይነት መልእክታ ሲዘው በእርሳቸው ንግግሮች ስር ኮመንት እንዲያደርጉ የፌስቡክ ሰራዊት የሚያሰማሩት የብልጽግናው ሰዎች እርሳቸው የማይፈልጓቸው ይዘቶችን የሚያሰራጩ የመገናኛ ብዙኃንን ተችተው በዚህ አስተያየት መስጫዎች ላይ ኮሜንታቸውን የሚያስቀምጡ አድማጮችን ጭምር አጣጥለዋል። መደመጥ አለበት የእውነተኛ ሚዲያ ነው ብለን ፎሎ እንድናደርገው በተቻለ መጠን እውነት መግለጥ የሚችል መሆን አለበት። እውነትን ካልገለጠ በቀር በሚኖረው ጩኸት፣ ክሊኮች፣ ኮሜንቶች ሊኖሩ ይችላሉ። ግን እርግጠኛ ነኝ ኮሜንት አድራጊውም ጭምር ወደ ውስጡ አይወስደው ጠቅላይ ሚኒስትሩ የራሳቸውን የፕሮፓጋንዳ ተቋማትን ጠርተው እንኳን መግለጫ ከሰጡ ስድስት ዓመት ሞልቷቸዋል። ጋዜጣዊ መግለጫ ለምን አይሰጡም የሚል ጥያቄ ሲጠየቁም የሚታይበት የቪዲዮ ክፍል ሳይቆረጥ ቀርቶ የተላለፈ ቢሆንም ጠቅላይ ሚኒስትሩ ግን በመልሳቸው ላይ አላካተቱትም። ጠቅላይ ሚኒስትሩ እየተሳደቡ የፕሮፓጋንዳ ሰራተኞችን ደግሞ እያወደሱ የሚታዩበት ቪዲዮም በአገዛዙ ልሳናት በተመሳሳይ ሰዓት ሲተላለፍም ቆይቷል። ሆኖም በዩቲዩብ በፌስቡክና ና በመሰል መንገዶች የሚሰራጨው ይኸው ንግግራቸው በተከታታዮች ተመቶ ታይቷል። እንዲህ ያለውን ነገር የታዘቡ የሚመስሉት ጠቅላይ ሚኒስትሩ አድማጭ አጣን ብለዋል። የእኛ ሚዲያ ጋዜጠኛ የሚሰበስበው እንደዛ አይሰራም። የተለመደ የዜና ጽፍ አለ። ዋና አዘጋጅ የሆኑ ሰዎች መድከም አይጠበቅባቸውም። ትንሽ ከሰማችሁ መጻፍ ይችላሉ። ያንም እናነባው። ለዚህ ነው አድማጭ ያጣ ነው። የአንድ ለአንድ ዋን ኦን ዋን ያለው ኢንተርቪው ብቻ ሳይሆን ኒውስ ሲቀርቡ ኢምፓክታቸው መታየት አለበት። የጠቅላይ ሚኒስትሩም ሆነ የሌሎችን ሹማምንት ንግግር ለመስማት የማይፈልገው የህብረተሰብ ክፍል ከጊዜ ወደ ጊዜ እየጨመረ እንደመጣ በተለያዩ ጊዜያት ይነገራል። ከሁለት ሳምንት በፊት በሚዲያ በተዘጋጀውና ከስድስት መቶ ሺህ በላይ ተከታታዮች በታደሙበት ትዕይንተ ህዝብ ሲተላለፍ ጠቅላይ ሚኒስትሩ በኢትዮጵያ ቴሌቪዥን ቀርበው ሲናገሩ ይመለከቷቸው የነበሩት በአንዳንዶቹ ሚዲያዎች ከአንድ መቶ በታች በአንዳንዶቹ ደግሞ ከአንድ ሺ በታች እንደነበሩ መዘገቡም አይዘነጋም። በርካታ አካባቢዎች በነዳጅ እጥረት ሳቢያ እንቅስቃሴዎች ተስተጓጉሏል ተባለም። የመንግስት ባለስልጣናት ደግሞ ማደያዎች ላይ እርምጃ እየወሰድን ነው ይላሉ። የብልጽግናው መንግስት ለዘመናት በነበሩ መንግስታት በነዳጅ ላይ ሲደረግ የነበረውን ድጎማ አሁን አንስቻለሁ ሲል ከሰሞኑ በሰጠው መግለጫ ላይ አሳውቆ ነበርም። በአሁኑ ጊዜ ሙሉ አመት ስንሰራ ቆይተን ግንቦት አንድ ጀምሮ የአውሮፕላን ነዳጅና ቤንዚን ከአለም ዋጋ ጋር የተጣጣመበትና ምንም ብር ያልደጎምንበት ሁኔታ ነው ያለው። ሁለተኛው ሌሎች ምርቶች ከባድና ጥቁር ቀላል ናፍጣ ብሎም ነጭ ናፍጣን በተመለከተ ከግንቦት 27 ጀምሮ የአራት ብር ከምናምን ጭማሪ አድርገን ሙሉ ለሙሉ ከጥቅል ድጎማ ያወጣንበትና ከዓለም ዋጋ ጋር ያጣጣምንበት ሁኔታ ነው ያለው ማለት ነው። የቀጣዩ በጀት ዓመት ደግሞ የኤክሳይዝ ታክስ ተፈጻሚ ከሚሆንባቸው የፍጆታ አይነቶች ውስጥ አንዱ ነዳጅ እንደሆነ ተቀምጧል። ይህ የበጀት ዓመት የሚጀምረው ደግሞ ከመጪው ሐምሌ ጀምሮ ነው። በዚህ ሳቢያ እንደሆነ በውል ባይታወቅም ከቀናት በፊት ባዲስ አበባም አሁን ደግሞ በሀገሪቱ የተለያዩ አካባቢዎች የነዳጅ እጥረት አጋጥሟል። በአፋር ክልል የጅቡቲ የወጭና የገቢ ንግዱ መስመር በናፍጣ ጦትና እጥረት እንቅፋት ተፈጥሮበታል ሲሉ አሽከርካሪዎች ተናግሯል። የደቡብ ኢትዮጵያና የሲዳማ ክልል ነጋዴዎችን በናፍጣ እጥረት ምክንያት የገቢና ወጭ ምርቶችን ማጓጓዝ እንዳልቻሉ አሳውቋል። ነጋዴዎቹ እንደሚሉት ናፍጣ ባለመኖሩ ወደ መሀል ሀገር የሚላኩ በተለይም አትክልትና ፍራፍሬ እየተበላሸባቸው ነው። በሐዋሳ ከተማ የሚገኙ የነዳጅ ማደያዎች ለወትሮም ቢሆን የተሽከርካሪ ች ተለይቷቸው አያውቅም። በተለይ ካለፉት ሶስት ቀናት ወዲህ ደግሞ ሰልፉ ብሶበት ነው የሚስተዋለው። የእርሻ ትራክተር ሹፌሮችና የኢንዱስትሪ ግባቶችን አራግፈው የሚመለሱ የኬንያ የጭነት አሽከርካሪዎችም በሁኔታው ስለመማረራቸው ለጀርመን ድምፅ ተናግሯል። እነዚህ በአብነት ተነሱ እንጂም በበርካታ የሀገሪቱ አካባቢዎች ረጃጅም ሰልፎች ናቸው ያሉት። ይህ በተነገረበት በተመሳሳይ ለት ነው የነዳጅ ና ኢነርጂ ባለስልጣን በዚህ ዓመት በህገወጥ መንገድ የተገኙ ያላቸው 526 የነዳጅ ማደያዎች ላይ እርምጃ

ፍርድ ቤቱ ትራምፕ ስደተኞችን ወደ ሶስተኛ ሀገር እንዲያባረሩ ፈቀደ። የታችኛው ፍርድ ቤት የወሰኑን ውሳኔ ከፍተኛ ፍርድ ቤቱ ስድስት ለሶስት በሆነ ድምጽ ሽሮታል። ጉዳዩ ባሳለፍነው ግንቦት የማይናማር፣ ደቡብ ሱዳን፣ ኩባ፣ ሜክሲኮ፣ ላኦስ እና ቬትናም ስምንት ስደተኞችን ወደ ደቡብ ሱዳን የሚወስድ አውሮፕላን ውስጥ እንዲሳፈሩ መደረጉን ተከትሎ የመጣ ነው። ሶስት ዳኞች ትናንት በአብላጫ ድምፅ የጸደቀውና ያልተፈረመውን ውሳኔ ከባድ ጥሰት ሲሉ ተችተውታል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ውሳኔው ለአሜሪካ ህዝቦች ደህንነትና ጥበቃ ድል ነው ብሏል። የተቋሙ ቃል አቀባይ ትሬሽያ ማክሊን ማባረሪያ አውሮፕላኖች ያሟሙቁ ሲሉ ከውሳኔው በኋላ ተናግረዋል። የትራምፕ አስተዳደር ስምንቱ ስደተኞች በአሜሪካ ግድያ፣ እሳት ቃጥሎና በጦር መሳሪያ ዝርፊያን ጨምሮ አስከፊ ወንጀሎችን የፈጸሙ ናቸው ብሏል። የስደተኞቹ ጠበቃ ለጠቅላይ ፍርድ ቤቱ ባስገቡት ማመልከቻ አብዛኞቹ ስደተኞች ወንጀለኛ ተብለው የተፈረደባቸው አይደሉም ብሏል። ከሳሾችን የወከለው ኢሚግሬሽን ሙግት ትብብር የፍርድ ቤቱን ውሳኔ አስፈሪ ብሎታል። የትብብሩ ስራ አስፈጻሚ ትሪና ሪሙንቶ የፍርድ ቤት ውሳኔ ደንበኞቻቸውን ለስቃይና ሞት ያጋለጠ እንደሆነ ተናግሯል። ትራምፕ ጉዳዩ ወደ ጠቅላይ ፍርድ ቤት የወሰዱት የታችኛው ፍርድ ቤት የወሰነውን ባለፈው ወር የቦስተን ይግባኝ ሰሚ ፍርድ ቤት ውሳኔውን ባለመቀልበሱ ነው። በባይደን የተሾሙት ዳኛ ብሪያን መርፊ የአሜሪካ መንግስት ስደተኞች ወደ ሶስተኛ ሀገር ሲያባረር የአሜሪካ የጦር ሰፈር ባለበት ጅቡቲ እንዲቆዩ ጠይቀዋል። የአሜሪካ ጠቅላይ ህጉ፣ ጆን ሳወር ለጠቅላይ ፍርድ ቤቱ የኢሚግሬሽን ሰራተኞች ለአደገኛ ወንጀለኞች ጊዜያዊ ማቆያ ጣቢያ ለመመስረት ተገደዋልም ብሏል። አቃቢ አቃቤ ህጉ አክለውም አደገኛ ወንጀለኞችን ወደ ሀገራቸው ለመመለስ ሀገራት ለመቀበል ፈቃደኛ ስለማይሆኑም መንግስት ብዙ ጊዜ እንደሚቸገር ይህም ስደተኞቹ ህግ አክባሪ አሜሪካውያን እንዳግም እየጎዱም በአሜሪካ እንዲቆዩ አድርጓል ሲሉ አብራርቷል። የትናንቱ ውሳኔ አያሌ ስደተኞችን ለማባረር ለወጠኑት ለሪፐብሊካኑ ፕሬዚደንት ዶናልድ ትረምፕ ሌላ ድል ተብሎለታል። ባሳለፍነው ወር ጠቅላይ ፍርድ ቤቱ ቤቱ 350 ሺህ ስደተኞች ላይ ተጽዕኖ የሚያሳርፍና ና ለቬንዚዮላ ዜጎች ተሰጥቶ የነበረውን ጊዜያዊ ጥበቃ እንዲነሳ ውሳኔ አሳልፏል። በሌላ ውሳኔ ባሳለፍነው ግንቦት ወር ግማሽ ሚሊየን ለሚሆኑ የኩባ፣ ሄይቲ፣ ኒካራጓ ና ቬንዚዮላ ስደተኞች ለሁለት ዓመት በአሜሪካ ሲቆዩ የሚሰጣቸው የሰብአዊ ድጋፍ ፕሬዚደንቱ በጊዜያዊነት እንዲያቋርጡትም ወስኗል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን።